ድንግል ማርያምን የአምላክ እናት ናት ማለት ትችላል። እንደዚህ ያላለ ሰው ሙስሊም ነው። ድንግል ማርያም የአምላክ እናት አይደለችም ያለ ሰው ሙስሊም ነው። አሁን ልብ በሉ። ድንግል ማርያም የአምላክ እናት ናት። ድንግል ማርያም እናት ያልሆነችው መለኮት አለ? የለም። የአንዱ መለኮት በሌላ አካል ስላልተወለደ እናት ያልሆነችው አካል አለ፣ እሱም አብ ይባላል። ለአብ ስለአካል አካል አልጠየኩም፣ ስለ አካል አልጠየኩም። ተካፊ እንድታወጣ ነው የሚፈልገው። ድንግል ማርያም እናት ያልሆነችው አምላክ አለ ወይስ የለም? እናት ያልሆነችው አምላክ አለ ይስ፣ የአብ እናት አይደለችም። ስለዚህ እናት ያልሆነችው አምላክ አለ፣ እናት የሆነችው አምላክ አለ ማለት ነው ነበረች። ያ አንዱ አምላክ ነው። በስጋ የተወለደው በስጋ ያልተወለደው ያልከው የአምላክ እናት ናት ያልከው ቀጥታ ማለት ነው። የአምላክ እናት ያልከው ስለ አካል መደባለቅ አትችልም ነው። አሁን ያ አንዱ መለኮት ባልተወለደው አካል ላይም በተወለደው አካል ላይ እራሱ አንድ መለኮት ነው ሼር የሚደረግ ብለን ይሁን ነገር አልተረደውም። ወም አልገባኝም ብትል እኮ ምንም ችግር የለም ገብቷል። እኔ ጠየቅኩ። የክርስቶስ መንፈስ መንፈስ ቅዱስ አይደለም ወይ? ነው የኔ ጥያቄ። በሌላ አማርኛ ክርስቶስ መንፈስ ቅዱስ አይደለም ወይ እያልኩ ነው። ምክንያቱም ክርስቶስ መንፈስ ነው ስን አምላክም ሰው ሆኖ እያለ ነው። ስለዚህ የክርስቶስን መንፈስነቱን ከሱ ነጥላ መጠየቅ አትችልም። ክርስቶስ መንፈስ ቅዱስ ነው ወይ? ይሄ ነው እያልከኝ አይደለም? በጭራሽ ሊሆንም አይችልም። በጣም አሪፍ። ልብ በሉ እዚህ ጋር የክርስቶስ መንፈስ መንፈስ ቅዱስ አይደለም።

አብን ወልድም ስለሆነ አንድ መለኮት ነው። የጠየኩ መንፈስ ቅዱስ ኢየሱስን አስነስቷል ብለህ ታምናለህ? አዎ አንድ መለኮት አስነስቷል ብዬ አምናለሁ። ስለ አንድ መለኮት ሲያወራ የራሱ መንፈስም የኢየሱስ ይመለኮት አስነስቷል። ያ መንፈስ ቅዱስ አስነስቷል። አንድ መለኮት አንድ መለኮት አንድ መለኮት አስነስቷል። የምልኬት አመጣው። እስቲ እግዚአብሔር አስነስቷል አይደል? ቆይ ና ና ና እስቲ አሁን ሁላችሁም ዝጋ። ብዙ ጊዜ የሚጠቅሱትን አሁን እየካዱ ነው። ምክንያቱም ኦኬ ሥራ አስራ ሰባት ሰላሳ አንድ ነው። ቀን ቀጥሯልና በዛ ቀን ባዘጋጀው ሰው እጅ በዓለሙ በጽድቅ ልፈርድ አለው። እርሱን ከሙታን በማስነሳቱ ሁሉን አረጋግጠዋል። እርሱን ከሙታን በማስነሳቱ እዛ ጋር እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰው ሁሉ ያዛል። ቀን ቀጥሯልና በዛ ቀን በአዘጋጀ ሰው እጅ በዓለም ሁሉ በጽድቅ ሊፈርድ አለው። ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጠዋል። እዚጋ እግዚአብሔር ተባለማል ከእንቅርታ ጋር እግዚአብሔር የተባለበትን ፖንት ደግመን፣ እንግዲህ እግዚአብሔር ያለማወቅን ወራት አሰልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል፣ ቀን ቀጥሯልና በዛ ቀን በአዘጋጀው ሰው እጅ በዓለም ሁሉ በጽድቅ ልፈርድ አለው። ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል። እርሱን የተባለው ማነው? እግዚአብሔር የተባለው ማነው? ስለ ፈራጁ ነው፣ ይፈርዳል ስለተባለው ነው

እራሱ ኢየሱስ ነው የተዘጋጀው። በፍጹም ሰው ተዘጋጅቶለን? እንዴ! አይ፣ ኢየሱስ ኢየሱስ ነው አዘጋጀው። አይ፣ ስለማዘጋጅ ስለመለኮቱ ነው የምታወራው። አዘጋጀው የምለውም አምላክነቱ ነው። ስለመለኮቱ ነው አዘጋጀው፣ አምላክነቱ ነው። ኦኬ፣ መለኮት። ቆይ፣ ይሄንን ሥጋ ያዘጋጀው ኢየሱስ እራሱ ነው። አይ እግዚአብሔር ነው ያዘጋጀው። በማዘጋጃል ማለት በማዘጋጃት ላይ አሁን ደግሞ ቀየርክ። ቀደም ወልድ ነው ኢየሱስ ነው ስትል ነበር፣ አሁን ቀይራል። ስለዚህ እዚህ ጋር እግዚአብሔር የተባለው አብ ነው ያዘጋጀው እግዚአብሔር ነው ስትል፣ እኔ አብ ብቻ አይደለም ያዘጋጀው አብ ብቻ ነው ይላል። አምነን ባይዘው ያዘጋጀው አብ ብቻ ነው አብ ነው ስለ አብ ብቻ ነው ይላል። አይደለም የወልድን መለኮት የመንፈስ ቅዱስን መለኮት አንድ መለኮት ስለሆነ ያካትታል። የጠየኩ እዚህ ጋር አሀ፣ እግዚአብሔር የተባለው ባህሪ ነው የሚያመለክተው። አይ ወይ ስለወልድ ነው ስለፈራጅ ነው የሚያወራው ስለ ኢየሱስ ነው። ስለዚህ ኢየሱስ ከሆነ የተዘጋጀው ሦስት ማን ነው? የተዘጋጀው ሦስት ማን ነው? እራሱ ነው። ስለዚህ ኢየሱስ ኢየሱስን አዘጋጀ ነው የምትለኝ? ስለ ስለ ፍጹም ሰውነት ነው የምታወሩ፣ አምላክነቱ አይዘጋጅም። በጣም አሪፍ ያን ሰውነቱን ያዘጋጀው በጣም አሪፍ ያን ሰውነቱን ያዘጋጀው ኢየሱስ ነው አይዘ ኢየሱስ ብቻ ሳይሆን ኢየሱስ ስለራሱ አዘጋጅቷል። ምክንያቱም ያንን ስጋ ቃልም ስጋ ሆኖ በእኛ ውስጥ አድራ ስለነው አለ እግዚአብሔር አዘጋጀው ይላል። ነው አብቻ የራሱንም መለኮት አንድ መለኮት ነው። አብቻ ነው ካለን ወልድ ሌላ መለኮት ነው ምን አንድ ራሱን አዘጋጅቷል ይላል። አብቻ ነው ካለን ወልድ ሌላ ሁለት መለኮት ነው ይሆናል። ቆይ አንዴ ካለን እንደዚህ ሊሆን ስለሚችል ማለት አሰምሽን ሳይሆን ጀስት ያንተን መረዳት በትምህርት ላይ ቆሜ እዚህ ጋር እንግዲህ ይላል እግዚአብሔር የዓለም ወቅን ወራት አሰልፈውን በየቦታቸው እንዲሳ ይገቡ ዘንድ ሰውን ሁሉ ያዘ ቀን ቀጥሯል። ና በዛ ቀን ባዘጋጀ ሰው እጅ በዓለም ሁሉ በዘር ልፈርዳል። ያተዘጋጀ ሰው ሰውነት ሁኖ አልክ፣ ልብ በል ሰው ይ ሰውነቱ ነው። ስለዚህ አዘጋጁ እግዚአብሔር ደግሞ እግዚአብሔር የተባለው የኢየሱስን መለኮት ነው የሚያመለክተው ነው እያልክ ያለው አደለ? ኖ ኖ፣ አይነጣጥልም ራሱ ኢየሱስ ነው። አሁን እዚህ ላይ ቆይ፣ ሊፈርድ ያለው የተባለው ማን ነው? አብ ነው? ወልድ ነው? እየጠየቅኩ ነው። አንተን ነው የምጠየቀ፣ መልስልኝ መጠየቅ አትችልም እኮ መጨረሻ ላይ እኮ በዓለም ላይ የሚፈርደው አብ ሳይሆን ወልድ ነው። ስለዚህ ስለ ኢየሱስ ነው ክፍሉ የሚያወራው። ስለዚህ ወልድ ስጋ ስለ ጥቅሱ ራሱ አስቀምጧል ሰው

ያዘጋጀው ሰው ሲባል ካምላክነቱ ነጥላ ስለ ሰውነቱ ብቻ አይደለም የምታወሩ። ራሱ ስለ ኢየሱስ ነው የሚያዘጋጀው፣ ሰው ማለት ነው ኢየሱስ ነው። እግዚአብሔር የተባለው ራሱ አምላክ ነው፣ ራሱ አምላክ። ስለዚህ ኢየሱስ ኢየሱስን አዘጋጅቷል ማለት ትችላለህ? አዎ ስለ ፍጹም ሰውነቱ ስታወራ አዎ። ለምሳሌ ቃልም ስጋ ሆኖ መጣ ሲባል።

አንድነቱን ብቻ ብላ ክፍሉ ስለ ኢየሱስ ነው የሚያወራው። ፈራጁ እየሱስ ነው። አብ ይፈርድ በማንም ላይ እኮ ቆይ፣ ኢየሱስ ወልድ መንፈስ ቅዱስ ነገር የለም እዚህ ጋር። ምንድን ነው አለ? እግዚአብሔር ብሎ ነው ያስቀምጠው። እግዚአብሔር ብሎ ሲያስቀምጥ አንተ ምን አልክ? ወልድ ነው አልክ። ስለዚህ ወልድ ያዘጋጀው ሰው ደግሞ ምን፣ ይሄ ሰው ማን ነው? ነው የእኔ ጥያቄ። ወልድ ያዘጋጀው ሰው እኮ ስለ ሰው ስለ ስለ እራሱ ሰውነት ነው። ስለ ማን ስለ ተዘጋጀው ነገር ስታወላ፣ ስለ ሰው ሰውነት ነው የምታወራው። የሆነ ሌላ የተዘጋጀው ሁለት ነገር የለም፣ ሁለተኛ ነገር የለም። ስለዚህ ኤ ሰው ኤ የተዘጋጀው ሰው አምላክ ነው። እና በሰውነቱ ውስጥ የመለኮት ሙላት ይኖራል የተባለው የት ቤት ውስጥ ነው? እና ሰው አምላክ ነው። እሺ ኤን የተዘጋጀው ሰው አምላክ ከሆነ ኤን የአዘጋጀውስ ማነው? አምላክ ነው። የአዘጋጀው ስለማን ነው? ስለ አብ ነው። ይሄ ነው። ይሄ ተዘጋጀ ሰው አምላክ ከሆነ አዘጋጁስ ማን ነው? እኮ አዘጋጁ ማን ነው? አሁን የተረደከው አንድ ነገር፣ አሁን ሳሚ እንዴት ነው የተረዳከው አንተ? የተዘጋጀው ሰውነቱ ነው፣ ሌላ ካሉ ነው የተዘጋጀ ነው። አምላክነቱ ደግሞ አዘጋጀው ነው፣ ሌላ ነው። ከታችም ኮሜንት እያየሁ ነው። ምንድን ነው መሰለህ፣ እነሱ ቤት ስንሄድ ብዙ ጊዜ የሚሉት ወልድ ነው ስጋን አዘጋጀህልኝ የሚለው ብለው ነው የሚያምኑት እኮ እነሱ። ነጋ እንደዚህ አይደለም የምትሉት እዚህ ስትመጣ ይቀየራል ኖ እግዚአብሔር ሲጋዘጋጁ ለዛ ለቃ ለወልድ ሲጋዘጋጁ እግዚአብሔር አንድ መልኩት ብለህ ነው የሚለው ማን ነው እናንተ ጋር መተን የምትነግሩት ነገር ዴቭ እግዚአብሔር ወልድ ነው ልክ ነህ ድጋሞ እውነት ዴቭ ድጋሞ አዘጋጀህልኝ የሚለው ማን ነው ኢየሱስ ነው ተናጋ ባዩ ኢየሱስ ነው አይደል ኢየሱስ ነው ባዩ። አዘጋጀልኝ ብሎ የተናገረው ኢየሱስ ነው፣ ወልድ ነው። አዎ ወልድ ነው፣ ኢየሱስ ወልድ ነው። ኦኬ ስለዚህ እሱ አያዘጋጅም ማለት ነው። ላዘጋጀህልኝ ብሎ ሪፈር አድርጓል፣ ሌላ አካል። አንተ ብቻ ነው አላለማ። አዘጋጀልኝ ሲል አቡን ሪፈር አድርገዋል፣ ግን በማዘጋጃት ላይ አንድ መለኮት ስለሆነ የእሱንም መለኮት ያካትታል ብዬ እኔ ያምናለን። እንደዚህ እናምናለን አዘጋጀን እራሱን ችሎ አዘጋጀን ማለት ይችላል። ማን ይከለክሏል? ደባ ግን አዘጋጀህልኝ የሚለው ወልድ ነው ብላችሁ ነው ቻሌንጅ ስታደርጉ የነበረው። እዚህ ስትመጡ ደግሞ በቃ ይቀያየራል አለ ስለዚህ ኢየሱስ የተባለውን ሰው አምላክም የሆነውን ኢየሱስ የተባለ መለኮት አዘጋጀው። ማጅን እንደዛ ነው ወንድማችን። አምላክነትን አንተ ቴንኪዩ። አምላክነትና ሰውነት አይነጣጠል፣ በአንተ ትምህርት በጭራሽ። በጣም አሪፍ ቴንኪዩ። እዚህ ጋር ልብላችሁ ስሙ፣ አምላክነትና ሰውነት አይነጣጠልም። ድንግል ማርያም መለኮትን ወልዳለች፣ ታምናለህ? መለኮትን በስጋ ወልዳለች። ምንም ጥያቄ ነው የአምላክነት ለምን በስጋ ለምን በስጋ መለኮትን፣ ቀጥታ መለኮትን ወልዳለች ማለት ትችላለህ? መለኮትን ወልዳለች ስትል ሰውነቱ የለም እንዴ? መለኮትን ብቻ አይደለም ማለት የወለደችው። በፍጹም ሰውነቱም እኮ ተወልዷል። በስጋ ነው የተወለደው። ስለ መለኮት መንፈስ መንፈስ ሆኖ ሰው ባይሆን ኖሮ መስቀል ላይ ሰውነቱን ይዞ ባይሆን እንዴት ነው መስቀል ላይ ሞተ? ቆይ እኔ ሰውነት የለም አላልኩም። የወለደችው ድንግል ማርያምን የአምላክ እናት ናት ማለት ትችላለህ? እረ በስመ አብ። ቀላል እንደዚህ ማለት ያላለ ሰው ሙስሊም ነው። ቢዚ ድንግል ማርያም የአምላክ እናት አይደለችም ያለ ሰው እንዴ? አዎ፣ በጣም ነው ሙስሊም ነው። በጣም አሁን ልብ እላችሁ፣ ስም ድንግል ማርያም የአምላክ እናት ናች። ድንግል ማርያም እናት ያልሆነችው መለኮት አለ የለም? ኦኬ ቴንክ ዩ ያ አንዱ መለኮት በሌላ አካል ስላልተወለደ እናት ያልሆነችው አካል አለ። እሱማ ይባላል ለአብ። ስለ አካል አልጠየኩም፣ ስለ አካል አልጠየኩም። አምላክ የእኔ ጥያቄ አምላክ ድንግል ማርያም እናት ያልሆነችው አምላክ አለ የለም? በስላሴ ትምህርት ከዚህ ከተወለደው አምላክ ሌላ ሁለተኛ አምላክ አይደለም፣ እንጂ አለ ምንም ጥያቄና፣ ማለት የአብ እኮ እናት አይደለችም። ና የጠየኩ ቀጥታ ካፊ እንድታወጣ ነው የሚፈልገው ድንግል ማርያም እናት ያልሆነችው አምላክ አለ ወይስ የለም? እንዴ የአብ እናት አይደለችም። እኮ እያልኩ እኮ ግን አካል ምለው እንደተሰበ ይሆናል ዋላ ሁለት ተምናት ያሉን እናት ያልሆነችው አምላክ የለም ማለት ነው አይደል እናት ያልሆነችው አምላክ አለ የአብ እናት አይደለችም ስለዚህ እናት የሆነችው አምላክ አለ ማለት ነው

ማንንና ማንን፣ ስለ አብ መለኮት ካወረክ ስለ አካል አላወረም ማለት አትችልም። ስለ አብ ስታወራ፣ ስለ አካልም ጭምር ነው የምታወራው። እኛ እኮ መንፈስ ብቻ አይደለም አካል እንደ ስለ አብ ካወራ ከአብ አምላክና ስለ አካል ማውራት አትችልም ማለት አትችልም። ስለ አብ ካጠየቀኝ አካልን እንደዚያ ከሆነ ተረጋጋ ይሄ ተረጋጋ፣ ነጋ እዚህ ጋር ማወቅ ያለብህ አምላክ አንድ ነው። ችግር የለም። አምላክ አንድ ነው ያለው ነው ሽላብራራሁ ሚስ አንደርስታንድ እየረክ ነው። ድንግል ማርያም የአምላክ እናት ናት። የማ በስጋ የተወለደው አንዱ አምላክም ነው። በስጋ በሌላ አካል የተወለደው አለ። ማ ወልድ የወልድ እናት ነች እንጂ የአምላክ እናት የአብ እናት አይዶለችም። የአብ እናት ካልሆነች ሁለተኛ አምላክ ሆነ ወይ ነው? በጭራሽ። ለምን ያ አንዱ አምላክ ነው፣ በስጋ የተወለደውም በስጋ ያልተወለደውም። ግን ያልተረዳህበትን ብቻ ላስተካክልልኝ። ድንግል ማርያም የወለደችው የአካል እናት ናት ብትል ኖሮ ያልተወለዱ አካላት አሉ፣ አብና መንፈስ ቅዱስ። ልብ በል የአካል እናት ናት ብትል ኖሮ ያልከው፣ የአምላክ እናት ናት ያልከው ቀጥታ ማለት ነው። የአምላክ እናት ያልከው ስለ አካል መደባለቅ አችልም ነው። አሁን ጥያቄው ኔ አካል ተወለደ ምናምን፣ እሱ ጥያቄ አይደለም። የጠየኩ ስለ አካል ሳሆን ስለአምላክነት ነው የጠየኩ እሺ ቴንኪዩ እሺ። የአምላክ እናት ናት የማ የወልድ የወልድ የወልድ እናት ናት ስል ወልድ አካል አይደለም አምላክ ብቻ ነው ይላል አላልኩ። የአምላክ እናት ናት። ያ አንዱ አምላክ ነው በሥጋ የተወለደው። በሥጋ በተወለደውም ላይ ባልተወለደም ላይ ራሱ አንድ አምላክ ነው የሚኖረው አንድ መለኮት ነው የሚኖረው ሶ በሥጋ ለተወለደው አምላክ ወይም አካል ማርያም እናት ናት። ላልተወለደው አካል ደግሞ ለአብ እናት አይደለችም። ያ አንዱ መለኮት ባልተወለደው አካል ላይም በተወለደው አካል ላይም እራሱ አንድ መለኮት ነው ሼር የሚደረጉ ብለን የምናምነው እራሱ አንድ መለኮት ኧረ ቆይ እባክህ ሼሪንግ ሼሪንግ አታድርገው። ይሄ አሁን እዚህ ጋር ያ ይሁን ነገር አልተረደውም ወይም አልገባኝም ብትል እኮ ምንም ችግር የለም። ገብቷል ያልተወለደ አምላክና አካል አለ የለም? ቴንኪ ዩ። የአንዱ አምላክ በሌላ አካል አልተወለደም፣ በአንድ አካል ተወልደዋል። በጣም ግልጽ ናቸው። ስለዚህ ያልተወለደ አምላክና አካል አለ የለም? ነው የእኔ ጥያቄው ባልኩህ ላይ ቀጥል። በጣም ገብቶሀል አሁን። በመለስኩህ ላይ ጥያቄ ጀምር። አለ የአንዱ አምላክ በሌላ አካል አልተወለደም። ያልተወለደ አካል አለ? ያልተወለደ አካል አላልኩም፣ አምላክ እና አካል አለ። አዎ አለ አለ። ለሚባሉ ዜጋ፣ አዎ ነው አምላክነቱ። አምላክ አምላክነቱን ስናወራ የተወለደውም ያልተወለደውም አምላክነቱ አንድ ነው። አልተወለደም ተወለደ ምን እንለው በአካልነት ነው። አብ አልተወለደም፣ ወልድ ተወልደዋል። አምላክነቱ ግን በሁለቱም ሚኖሩም አንድ ነው። አሁን እዚህ ጋር ኦዲንሱ እንዲያውቅ የሚፈልገው ነገር ሁሌ ዙሪያ ጠምጠም ትሄዱና ትምህርታችሁን ስለምትሸፍኑ አትልስ፣ ምን እየጠየኩ እንደሆነ እንኳን እየተረዳ አይደለም። እኔ አሁን አምላክ ተወልዷል ድንግል ማርያም የአምላክ እናት ናት አልክ። ስለዚህ ያልተወለዱ አምላክ አለ ወይ? አይ አምላክ ብቻ ሳይሆን አካል አካልና አምላክ ያልተወለዱ አሉ አልክ አንተ ራስህ። ስለዚህ ይሄንን ይሄንን ስጋ ወይም ይሄንን ሰው ያዘጋጀው እግዚአብሔር አለ። ይሄ የተዘጋጀው ስጋ የተወለደ ነው ያሰው አይደለም። ነጋ ሳምንት አልከው፣ ምን አልከኝ? አሁን ወደ ቶፒኩ ስንመጣ ቅድም ያናሰነበት ወደ ጥቅሱ ስንመጣ፣ እግዚአብሔር ያዘጋጀው ሰው አለ። ያ ያዘጋጀ ሰው ማለት ምንድነው? ያ ሰው ከድንግል ማርያም የተወለደው ኢየሱስ ነው አልክ፣ አይደለ? ኦፍኮርስ ያ እግዚአብሔር ያዘጋጀ ያ በስጋ የተወለደው አምላክን ስለዚህ የነን የነን ስጋን የነን ሰውን ያዘጋጀው አምላክስ ማን ነው? አንድ አምላክ ነው። ከአምላክ ነው ካልኩ አንድ አምላክ ነው። በመዘጋጃት ላይ አብ ብቻ አዘጋጅቷል። መጽሐፍ ቅዱስ እግዚአብሔር ካለን አብ ወንድ መንፈስ ቅዱስ አዘጋጅቷል የሚል አንድ ጥቅስ እግዚአብሔር መንፈስ ስናወራ ቃል በቃል መረጃ መንፈስ ቅዱስ መንፈስ ቅዱስ እግዚአብሔር እንዳለው አታምንም? መንፈስ ቅዱስ እግዚአብሔር እንደለው የጠየኩ፣ መንፈስ ቅዱስ አዘጋጅቷል የምል ምዕራፍ እና ቁጥሩ እኮ እግዚአብሔር እንዳዘጋጀ ታምናለህ አንተ አንተ ራስህ አንተ ራስህ በብራን አስር አምስት መሰረት እኮ አብ እንዳዘጋጀ ተናገረ። መጽሐፉ ይናገራል። እግዚአብሔር እንዳዘጋጀ አታምንም? እግዚአብሔር እንዳዘጋጀ እግዚአብሔር፣ ያ እግዚአብሔር አብ ነው አለ እኔ ማን? ወልድ ወልድና መንፈስ ቅዱስ እግዚአብሔር አይደለም ወልድና መንፈስ ቅዱስ ጋር አዘጋጅቷል የሚል የለም። ስለዚህ አሁን መንፈስ ቅዱስ አዘጋጅቷል። ሳሚ ጥያቄ እግዚአብሔር አይደለም ወይ? ነው መንፈስ ቅዱስ ወልድ እና ቃል በቃል እግዚአብሔር የተባሉበት ቦታ የለም። አታመጣም የሌለን ነገር። ስለዚህ ወልድ እግዚአብሔር አይደለም። እግዚአብሔር አብ የሚባል የተጻፈው እንጂ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ የሚባል ቃል ቃል ቃል አይደለም፣ ሽታውን አታመጣም። ወልድ እግዚአብሔር ተባለውን ማስረጃ ወልድ እግዚአብሔር እንደተባለ ቃል በቃል አምላክ እንደተባለ ማለት ነው። እንዴት አይነት መረጃ መሰለ አንደኛ

ሮሚያ 15ን ከፈተው ማስረጃ ሊስጥኝ ማለት መጮ ከሆነው ያ ሮሚያ 15 5 እና ቁጥር 6ን ክፈትለት። እንደዚህ ያ በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እግዚአብሔርን አስመርበት እግዚአብሔርን እርሱም የጌታችን ኢየሱስ ክርስቶስ አባት ልክ እንደዚህ በስም በስም ደረጃ ወልድና መንፈስ ቅዱስ እግዚአብሔር ተብሎ የተጠሩበትን ቦታ እንመጣመጣለን በባህሪ ሳይሆን አንተ በባህሪ ልታመጠ ነው እየተንደፋደፍክ ያለው እኔ በስም ነው የፈለግኩት በስም ልክ እንደዚህ አብ እግዚአብሔር ተብሎ እንደተጠራ በስም ወልድና መንፈስ ቅዱስ እግዚአብሔር ተብሎ የተጠሩበትን ቦታ እንድታመጣለን በባህሪ አላልኩም በባህሪ ልታመጣ ነው አንተ እየተንደፋደፍክ በባህሪና በስም ስትል ምን እያልክ ነው? እና ላይ አልገባኝም። ላይስ በባህሪና በስም ምን እያልክ ነው? አንደኛ እኔ ወልድ እግዚአብሔር እንደሆነ ማስረጃ እሰጣለሁ፣ ምረኝ። አንደኛ ወልድ መልዕክት ይፈታዋል። ወልድ በደም እግዚአብሔር እንደተባለ በደም ማስረጃ እሰጣለሁ።

ኦኬ እሺ፣ የእግዚአብሔር ልጅ እንደመጣ እውነተኛው እውነተኛው የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነ በእርሱ ላይ በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው ማ እርሱ አሁን ደግሞ ራሱ እርሱ ተብሎ እርሱ ልጁ ኢየሱስ ክርስቶስ ነው የተባለውን አሁን ደግሞ ምናላ እውነተኛ አምላክና የዘላለም ሕይወት ነው። ሃሌሉያ! ልጁ አምላክ ነው ባይዘው ልጅ አምላክ ነው፣ ልጅ አምላክ አይደለም ብሎ የሚያምን ሰው ኢየሱስ አምላክ አይደለም እያለ ነው። እዚህ ላይ አስረግጬ መናገር እፈልጋለሁ። አንድ ሰው ልጅ አምላክ አይደለም ካለ ኢየሱስ አምላክ አይደለም እያለ ነው። ምክንያቱም ኢየሱስ የሚባል ስም የተሰጠው ለልጅ ብቻ ነው። ለአበል ተሰጠው መላእክቱ ኢየሱስን ነው ስሙንም ኢየሱስ ትለዋለች ብሎ የተናገረው ማለት ነው። እና ይኸው ቃል በቃል ነው። እኔ የሚያምጠው መምጣት አሁን እዚህ ጋር አምላክ የተባለው እዚህ ጋር አምላክ የእግዚአብሔር ልጅ እንደመጣ እውነተኛ የሚሆነውን የማን ልጅ እንደመጣ ነው የሚለው። የእግዚአብሔር ልጅ እንደመጣ እውነተኛ እግዚአብሔር የተባለው ማን ነው? በዚህ ጥቅስ መሰረት እግዚአብሔር አብ ነው። ስለዚህ እግዚአብሔር ማን ነው ስል እግዚአብሔር ማን ነው ስል በማንነት አብ ብለህ መልሰለኛል። ምክንያቱም ለአብ እግዚአብሔር ተብሎ ይጠራለታል። እዚህ ክፍል ላይ አምላክ የተባለው ወልድም እግዚአብሔር ተብለዋል